ሰላም ሰላም፣ እንዴት ናችሁ? የቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁ ቃላቶችን በደንብ አድርገን እርዘም እርዘም ያሉ ቃላቶችን ከቤተሰብ ጋር ከጓደኛ ጋር ሁሌም የምትጠቀሟቸውን ቃላቶች እንዴት ማንበብ እንዳለባችሁ አሳያችኋለሁ ማለት ነው። አብራችሁ ይቆዩ። አላስረዝምባችሁ መጠሪያ ያለ ቪዲዮ ነው። እስከ መጨረሻ ላይክ ሸር በማድረግ በመከታተል ተማሩበት። ጀማሪ ማንበብ ላይ ላላችሁ ተማሪዎች ይህ ቪዲዮ ለእናንተ የሚሆን ነው ማለት ነው። እስከ መጨረሻ ድረስ በመከታተል በደንብ ትጠቀሙበት አላችሁ ማለት ነው። ቀጥታ ይዤ የመጣሁን ቃላቶችን እርዘም እርዘም ያሉ ቃላቶችን እናነባለን ማለት ነው። መልካም ቆይታ ነላችሁ። እሺ ተመልሻለሁ። አነባለሁ በአረንጓዴ ሰማያዊ የጻፉት አለ እሱንን ወደታቸው ወደታች ነው ማነብላችሁ። አብራችሁ ከኔ ጋር በማንበብ ተለማመዱ። ደብተራችሁ ላይ ደግሞ ጻፉ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ መማር ትችላላችሁ። በቅርቡ አማርኛ እንድታውቁ እናግዛችኋለን። በኦንላይን እያስተማረን እንገኛለን ማለት ነው። አናግሮን በቅርቡ አማርኛ በደንብ እንድትችሉ እናግዛችኋለን ማለት ነው። ቀጥታ አሁን አነባለሁ። አብራችሁ አንብቡ። መጀመሪያ ሰ ላ። ም ይላል ሰላም ይላል። ሰላም ሰላም ብሎ ከስፔስ አድርኩና ከዛ እን እንዴት እን እንዴት እንዴት ሰላም እንዴት ከዛ ናችሁ ናችሁ። አሁን ሰላም የሚለው ቃል ይሆናል። እንዴት የሚለውም ቃል ነው። ናችሁ የሚለውም ቃል ነው። በአንድ ላይ ሰላም እንዴት ናችሁ ብላችሁ የምትጠይቁት ቃል ነው ማለት ነው። ሰላም መጀመሪያ ከዚያ እንዴት ከዛ ናችሁ። ሰላም እንዴት ናችሁ የሚል ቃል፣ እርዘም ያለ ቃል፣ ጓደኛ የምትጠይቁበት ቃል አነበብን ማለት ነው። እሺ ቀጥሎ ደግሞ ቤተሰብ፣ ቤተሰብ፣ ቤተሰብ ከዛ ሰላም ነው። ቤተሰብ ከዛ ሰላም ነው። ቤተሰብ ሰላም ነው ብላችሁ ስትጠይቁ ቤተሰብ ከዛ ሰላም ነው ብላችሁ መጻፍ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ጽፋችሁ መጠየቅ ትችላላችሁ ማለት ነው። እሺ ቀጥሎ ደግሞ ስራ፣ ስራ እንዴት ነው። ስራ እንዴት ነው። ስራ ከዚያ ስፔስ፣ እንዴት ከዚያ ነው። ስራ እንዴት ነው ብላችሁ መጠየቅ ትችላላችሁ ማለት ነው። ስራ እንዴት ነው ብላችሁ መጠየቅ ትችላላችሁ። እናንተንም ስራ እንዴት ነው ብሎ ሲጠይቋችሁ እንደዛ አድርገው ነው የሚጽፉላችሁ ማለት ነው። እናንተ ስትመልሱ ደግሞ ስራ ቆንጆ ነው ወይም ደግሞ ስራ አሪፍ ነው ብላችሁ መመለስ ትችላላችሁ ማለት ነው። እሺ ቀጥሎ ደግሞ እንኳን እንኳን እንኳን ደስ ደስ አለክ እንኳን ደስ አለክ ይላል። እንኳን ስፔስ አንድ ቃል ነው። ደስ የምትለዋው ቃል ናት። አለክ የሚለውም ቃል ነው። በአንድ ላይ እንኳን ደስ አለክ ይላል ማለት ነው። እንኳን ደስ አለክ፣ እንኳን ደስ አለክ ብላችሁ መጠየቅም ትችላላችሁ። ስትጠይቁ። እሽ ቀጥሎ መልካም መልካም መልካም ውሎ ውሎ ይሁንልህ መልካም ውሎ ይሁንልህ። መልካም ስፔስ አለው፣ ከዛ ውሎ አሁም ስፔስ አለው ይሁንልህ። በአንድ ላይ መልካም ውሎ ይሁንልህ ብላችሁ የምትጠይቁት ወይም ደግሞ የምትጽፉት አጽጻፍ እንደዚህ ይሆናል ማለት ነው። መልካም ከዛ ውሎ ይሁንልህ፣ መልካም ውሎ ይሁንልህ ይላል ማለት ነው። እሺ በመጨረሻ ሀሳቡ ሀሳቡ ተመችቶኛል። ሀሳቡ ተመችቶኛል። ሀሳቡ ተመችቶኛል ለማን ነው፣ እንደዘርጋችሁ በመለማመድ አማርኛ ከዚሁ ዩቱብ ላይ በማወቅ ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው አማርኛ ማለት ነው። በጣም በደንብ ከተከታተላችሁ፣ ቪዲዮ ሁሌ የምለቀውን ቪዲዮ ብትከታተሉ ዩቱብ ላይ በራሱ ማወቅ ትችላላችሁ ማለት ነው። እሺ እናንብበው። አብራችሁ ከኔ ጋር አንብቡ ብቻ አብራችሁ መጥራት እናንተ ከኔ ጋር ተከትላችሁ በመጥራት መለማመድ ትችላላችሁ ማለት ነው። ሰላም እንዴት ናችሁ? የመጀመሪያው ሰላም እንዴት ናችሁ ይለን። ቀጥሎ ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው። እሺ ከዛ ስራ እንዴት ነው፣ ስራ እንዴት ነው ይላል። እሺ እንኳን ደስ አለክ፣ እንኳን ደስ አለክ ይላል ማለት ነው። እሺ ከዛ መልካም መልካም ውሎ ይሆንልህ፣ መልካም ውሎ ይሆንልህ ይላል ማለት ነው። መጨረሻ ሀሳቡ ተመችቶኛል ሀሳቡ ተመችቶኛል የሚል አነበብን ማለት ነው። ኦኬ አሁን በዚህ ጨረስን። ቀጥሎ ያለውን ደግሞ እናንብበው። ቀጥሎ ደግሞ በሰማኒት የተጻፈ መጀመሪያው አለን ይላል። መጀመሪያ ላይ አለን ፈጣሪ ፈጣሪ አለን ፈጣሪ ይመስገን ይላል። አለን ፈጣሪ ይመስገን። አለን ፈጣሪ ይመስገን የሚል ቃል ነው ማለት ነው። ይሄ አለን ይላል፣ ከዛ ፈጣሪ ይላል፣ ከዚያ ይመስገን። አለን ፈጣሪ ይመስገን ብላችሁ ስትመልሱ እንደዘርጋችሁ መጻፍ ትችላላችሁ ማለት ነው። አለን ፈጣሪ ይመስገን። ቀጥሎ ደግሞ አዎ ሰላም ናቸው። አዎ ነው የሚለው ይሄ፣ አና ው ፊደል አዎ ይላል ሰላም ይላል ይሄ ደግሞ ናቸው። አዎ ሰላም ናቸው። አዎ ከዛ ሰላም ናቸው። ቤተሰብ እንዴት ናቸው? ጓደኞች እንዴት ናቸው? ተብላችሁ ስትጠየቁ አዎ ሰላም ናቸው ብላችሁ ስትመልሱ ልክ ይህን ቃል ተጠቅማችሁ ማንበብ ትችላላችሁ ማለት ነው። ኦኬ። ቀጥሎ ደግሞ ስራ ቆንጆ ነው። ስራ ቆንጆ ነው። ለምሳሌ ቅድም ስራ እንዴት ነው ብለን እዚህጋ አንብበናን አይደል? ከዚጋ ስትመልሱ ስራ ቆንጆ ነው ብላችሁ መመለስ ትችላላችሁ ማለት ነው። ስራ ከዛ ቆንጆ ከዛ ነው ስራ ቆንጆ ነው ይላል ማለት ነው። እሺ ከዛ እሺ እሺ አመሰግናለሁ መ እሽ ይላል እሺ አመሰግናለሁ እ አመሰግናለሁ ይላል ማን ነው ደግሞ እሺ የምትለዋ ይች አፊደል እናት የሸሺ እሺ ይላል ከዚያ አመሰግናለሁ ለሁ እሺ አመሰግናለሁ እሺ አመሰግናለሁ እሺ። ቀጥሎ ደግሞ ቅን ቅን ስፔስ አለው ቅንና የነ ፊደል ን ማለት ነው ቅን ይላል። ሁለት ፊደል ቢሆንም ታነቧቸዋላችሁ ትርጉም የሚሰጥ ከሆነ ሁለት ፊደልም ቢሆን ማንበብ አለባችሁ ማለት ነው። ቅን ከዚያ አስተሳሰብ አስተሳሰብ ይላል ይሄኛው በአንድ ላይ ከዚህ ቅን ከሚለው ጋር ቅን አስተሳሰብ፣ ቅን ከዛ አስተሳሰብ፣ ቅን አስተሳሰብ። ረጅም ቃላቶችን በእንደዚህ መልኩ መለማመድ እና ቪዲዮውን በማየት ሌላ ቦታ ላይም ሲመጡ እንደዚህ ያደርጋችሁ በማንበብ መወጥ ትችላላችሁ ማለት ነው። ኦኬ፣ በመጨረሻ ትምህርት ትምህርት ቤት ትምህርት ቤት በአንድ ላይ ማለት ነው። ትፊደል ምህርት ስድስተኛ የተም የመ የሃ የረ የተ ፊደል ስድስተኛ ናቸው። ትምህርት ይላል። ከዚያ ቤት መጨረሻው ቤት ትምህርት ቤት ብላችሁ ስታነቡ እንደዚህ ነው ማለት ነው። እንደዚህ ያደርጋችሁ መለማመድ ነው። እስኪሁን ደግሞ ለአንብብላችሁ አብራችሁ ከኔ ጋር አንብቡ። መጀመሪያ አለን ፈጣሪ ይመስገን፣ አለን ፈጣሪ ይመስገን ይላል። እሺ ከዛ አዎ ሰላም ናቸው አዎ ሰላም ናቸው። እሺ፣ ከዛ ስራ ቆንጆ ነው፣ ስራ ቆንጆ ነው ይላል። ከዛ እሺ፣ አመሰግናለሁ፣ እሺ፣ አመሰግናለሁ ይላል። እሺ፣ ከዛ ቅን አስተሳሰብ፣ ቅን፣ ከዛ አስተሳሰብ ይላል። በመጨረሻ ትምህርት ቤት፣ ትምህርት ቤት ይላል ማለት ነው እያደረጋችሁ በመለማመድ ማወቅ ትችላላችሁ ማለት ነው። አማርኛ ቀላል ነው። ዩቱብ ላይ ማወቅ ትችላላችሁ። ለበለጠ ከታች በማስቀምጠው ደውላችሁ አናግሩኝ። የምትጠይቁትን ጥያቄ በደንብ እንመልሳለን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ፣ ላይክ ሸር በማድረግ አበረታቱኝ። አዲስ የሆናችሁ ሰብስክራይብ አድርጋችሁ የቻናላችን ቤተሰብ ሁኑ። ሰላም ሁኑ። ቻው